ፍርድን ለመስጠት ነው የሚመጣው። ከአላህ በስተቀር ከነቢያችን አለይ ሰላት ሰላም በስተቀር ከአላህ በስተቀር እውነተኛ አምላክ የለም ብሎ ለማስተማር ይመጣል ኢሳ አለ ሰላም። ከነቢያችን አለይ ሰላት ሰላም ውጪ ከነቢያችን አለይ ሰላት ሰላም ውጪ ነቢይ የለም ብሎ ለማስተማር ይመጣል። የእሱን ነቢይነት ይታውና ላኢላሃ ኢላላህ ሙሐመዱን ረሱሉላህ ለማለት ይህንን መልእክት ለማስተማር ይመጣል ነብዩላህ ኢሳ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኢሳ ወደ ምድር ከመጣ በኋላ ነብያችን አለይሂ ሰላተ ሰላም እንደነገሩን 40 አመት ይኖራል ምድር ላይ። እስካሁን ድረስ ነብዩላህ ኢሳ አላገቡም፣ ያገባሉ። ከዛ በኋላ ይወልዳሉ። ሙስሊሞች ሰላተል ጀናዛ ሰግደውባቸው ይቀብሯቸዋል አሉ ነብዩላህ ኢሳ አለይሂ ሰላም ከቅያማ ምልክቶች መካከል አንደኛው ነው። ነቢዩላህ ዒሳ አለይሂ ሰላም በኢስላም ውስጥ ብዙ ታሪኮች እንደሰራ ብዙ ታሪኮችን፣ ብዙ ገድሎች እንዳሉት አላህ ቁርአን ላይ ይናገራል። ወኡሂ አልመውታ ቢእዝኒላህ፣ የሞቱትን ሰዎች የሞቱትን ሰዎች ሕያው እንዲሆኑ አደርጋቸዋለሁ አለ። እዚህ ጋር ነው ግን የሚያቆሙት፣ ሌሎቹ እኛ ሙስሊሞች ግን ብኢዝኒላህ

ወደ እባብነት ተቀይሯል። ስለዚህ ነቢዩላህ ዒሳ አለይሂ ሰላም አስለን ህይወት የነበረውን አካል ህይወት እንዲዘራ አደረጉ እንጂ በአላህ ፍቃድ ሌላ የቀየሩት ነገር የለም። ነቢዩላህ ሙሳ አለይሂ ሰላም ግን ዘንግ፣ ግዑዝ የሆነን ነገር አስሉ ላይ ህይወት ያልነበረውን ነገር በመሰረቱ ህይወት እንዲኖረው በአላህ ፍቃድ አድርገዋሉ። ታዲያ ይሄ ለአምላክነት መገለጫ ከሆነ ዒሳ ነው ወይስ ሙሳ ነው ለአምላክነት የሚቀርበው? ታዲያ ሙሳ እኮ ናቸው እኮ አይደለም እንዴ። ነቢዩላህ ዒሳ አምላክ ናቸው ብለው ሲያስተምሩት አንደኛው ሌላ ማስረጃቸው ምንድነው ያለ አባት የተፈጠረው? ያለ አባት መፈጠርማ አምላክ የሚያሰኝ ከሆነ አላህ የሰው ልጆችን በአራት አይነት መርሐላ ፈጥሯቸዋል። የመጀመሪያው ያለ አባት ያለ እናት አባታችንን አደም አለይሂ ሰላም ፈጥሮታል ኩን በሚለው ቃል እንዲፈጠር አድርጓል አላህ። ሁለተኛው ያለ እናት ከአባት ብቻ ከወንድ ብቻ ተፈጥሯል እናታችን ሀዋ አለይሀ ሰላም፣ የአላህ ሰላም በሷ ላይ ይሁንና። ሶስተኛ፣ ከእናትም ከአባትም ተፈጥረዋሉ፣ ከእናትም ከአባትም ይህ ደግሞ አለም ላይ አላህ የበተነን እኛ የአላህ ፍጥረታቶች ነን። አራተኛው ነቢዩላህ ዒሳ አለይሂ ሰላም የተፈጠሩበት መንገድ ነው። እሱ ምንድን ነው? እሱ ምንድን ነው? ከእናት ብቻ ያለ አባት ይሄ የአላህን ቁድራ የአላህን ሀያልነት የአላህን ልዕልና ማሳያ እንጂ አምላክነቱን ማረጋገጫ አይደለም። ነቢዩላህ ዒሳ አባት አለመኖራቸው አባት የሚያሰኛቸው ከሆነማ አባታ እና አባትም እናትም የሌላቸው ነቢዩላህ አደም ለምን አምላክ አላደረጓቸውም ታዲያ የማን ይበልጣል ታዲያ ለዚህ ለአምላክነት ቅርብ አባት አለመኖር ከሆነ አባትም እናትም የሌለው አካል አምላክ ሳይሆን እንዴት አባት የሌለው ብቻ አምላክ ሊሆን ይችላል በፍጹም ሊሆን አይችልም ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ከለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን የኢሳ የኢየሱስ ክርስቶስ ምሳሌ ይላል አላህ ሱብሓነሁ ወተዓላ እንደ አደም ነው፣ እንደ አባታችን አደም ነው። አደምን አላህ ሱብሓነሁ ወተዓላ ከአፈር ፈጠረውና ሁን አለው ሆነ። ነቢዩላህ ኢሳ ዓለይሂ ሰላም በማርያም አማካኝነት ሁን በሚለው ቃል፣ በመንፈስ ቅዱስ አማካኝነት ሁን በሚለው ቃል እንዲፈጠር አላህ አደረገ። ሁን የሚለው ቃል ትዕዛዝ ነው። ይህንን ነው አላህ ስብሃነ ወተዓላ እየነገረን ያለው።